ለራይድ ባኮ መነሻ ከኢቢሲ ሸጎሌ ነው፣ መዳረሻው ጤት ነው። በአቅራቢያ ል አሽከርካሪ ቡሌ ደውሎታል። እግዚአብሔር ይመስገን። ደህና ነሽ ወይ? እንኳን ደህና መጣሽ። ደህና ነሽ ሁሉ ሰላም? እሺ። ሳምራዊት እባላለሁ የራይድ አንደኛዋ መስራችና ስራ አስፈጻሚ ነኝ። ራይድ እንዴት ተጠነሰሰ? እንግዲህ ከራይድ በፊት ብዙ ፕሮዳክቶች ነበሩ። ሃይብሪድ ዲዛይንስ ካምፕኒው ነው እንደ ስታርታፕ የመሰረትኩት ድርጅት ነው ደግሞ ዜና አጠራቀሚ ነው። ሃይብሪድ ዲዛይንስን የመሰረትኩት እና ራይድ እንዴት ነው አመጣጡ? ከችግር ተነስትን ነው። እኔም ማታ አምሽቼ ነው የምወጣው፣ ሰባት ሰዓት ስድስት ሰዓት ነው ሌሊት የምወጣው ከቢሮ እና ትንሽ ታክሲ ይዞ መሄድ በጣም ያስፈራ ነበር። ከዚያ አሽከርካሪ ማንነቱ አይታወቅም፣ መኪናው እሱ ነው ወይ በዛ ላይ ዋጋው እንደ ሁኔታው ይጨምራል። እንደዛ ነው አመሰራርቱ። ራይድ በተለይ አዲስ የስራ ፈጠራ ሲሆን ከፈቃድ አሰጣጥ ሊሆን ይችላል የእናንተ ደግሞ አዲስ የትራንስፖርት አገልግሎት አይነት ነው እና ምን ገጠማቸው? አሽከርካሪዎችን ማሳመን ሊሆን ይችላል ሲስተሙን መዘርጋት እንዴት ያለፋቸ? ወይም ብዙ ቻሌንጅ አልፈናል። ኢንቨስትመንት ማግኘት ትልቁ ሀስላችን ነበረ። እኔ ሶስት መቶ ሰው ጋር ፒች አድርጌያለሁ፣ ኢንቨስትመንት ለማግኘት ሶስት መቶ ሰውም አልተቀበለኝም። ስለዚህ እንግዲህ ኦንላይን ደግሞ እጄ ፒች ማድረግ ነበረብኝ። ከዛ በኋላ ነው ያገኘሁት ማለት ነው። እሱኛው አንደኛው ሀሰል ነው። ሌላኛው አሽከርካሪውን ከነበረው አሰራር ወደ አዲስ አሰራር ወደ አዲስ ካልቸር ማምጣት ሌላ ትልቅ ቻሌንጅ ነበረ። ሌላኛው ስማርትፎን መዘነጫ ነበረ እንጂ ብር ማምጫ ስራ ተሰርቶበት ብር የሚያመጣ አልነበረም ነበረ። ስለዚህ ስማርትፎንን መጠቀም እንዲችሉ ዲጂታል ሊትረሲውንም ወይንም ደግሞ የዲጂታል አጠቃቀምን ማሰልጠን ነበረብን። እሱን ደግሞ ስንጨርስ ምን አጋጠመን መሰለሽ? ይሄ የማይታወቅ ሲስተም ነው አዲስ አይዲያ ነው። ስለዚህ ፖሊሲ ስለሌለ ፖሊሲ እስክናወጣ መዘጋት አለበት ተብሎ ተዘጋ ኦፊሳችን ማለት ነው እና ኦፊሳችን ሲዘጋ፣ ወይ በጣም ከባድ ነበር ለኛ በዛ ጊዜ። እንጂነር ታከለው ኡማ ጋር ሄደን አናግረን በቃ አስረድተን ያው ቢሮችን ተከፈተ። ግን ሁለት ዓመት ተካሰናል ከአንዳንድ የመንግስት ቢሮዎች ጋር። ዶክተር አብይ አህመድም ጥሩ ደገፉን በዛ ጊዜ ገና መምጣታቸው ነበረ። ስለዚህ እንደዚህ አይነት ቴክኖሎጂ መበረታታት ነው ያለበት እንጂ መዘጋት የለበትም የሚል ነገር እንትን አሉ። ከዛ በኋላ ት ላይ ሆነን ኮርት ላይ ሆነን እየተከራከረን ቀጠልን ማለት ነው። ከሁለት ዓመት በኋላ አሸነፍን። ከባንኮች ጋር የነበራቸው ነገር ነበረ የገንዘቡ እንዴት ነበር ማኔጅመንት አድርገት፣ አንድ ማይክሮ ፋይናንስ ሄደን አናገርን። ከዛ እኛም ሲስተም የለንም ግን ለመስራት ሬዲ ነን ከአሻት ቀበሉ እኛ እንቀበል አሉ። ይህን ያህል አፒታይት ካላቸው ን ቴክኖሎጂውን አብረን ዴቨሎፕ ማድረግ እንችላለን ብለን ቴክኖሎጂውን አብረን ዴቨሎፕ አድርገን ሞባይል አፕ እንዲወጣ አድርገን ከዛ በኋላ አሽከርካሪዎቻችን በዲጂታል ነበረ ኮሚሽን ሲከፍሉ ነው የነበረው ማለት ነው። አሁን ያንን ሁሉ ነገር አይነታችሁ አሁን ለምን ላይ ናችሁ? ላይ ምን ደረጃ ላይ ናቸው? እግዚአብሔር ይመስገን አሁን ወደ መቶ ሃያ ሺህ የቀን የማታ ፓርታይም የሚሰራ አጠቃላይ ያንን ያህል የስራ እድል ፈጥረናል። አሁን ኦፕሬት የምናደርገው አዲስ አበባ፣ ደብረ ዘይት እና አዳማ ኦፕሬት እናደርጋለን። ከኢትዮጵያም ውጭ ወጥተናል። ጅቡቲ እየሰራን ያለ ነው። ጅቡቲ ከኛ ሌላ የለም። የመጀመሪያ እኛን ላውንች ያደረግነው ጥሩ እየሰራን ነው። እዛው ሰኪርድ በሆነ ወይ አሽከርካሪዎቻችን ከመንገድ ላይ ሰው ሲያነሱ የሚጠቀሙበት ሜትሪንግ ሲስተም አለ። እሱን አሁን ደግሞ አንድ ስቴፕ አሄድ ሄድን፣ ከናሽናል አይዲ ጋር ኢንትግሬት አድርገነዋል። አሁን ደግሞ ለሴኪሪቲ ብለን ማለት ነው። ራይድር ወደፊት ምን ላይ ጠብቀው ምን አገልግሎቶችን አካቶ ይመጣል? ምን እቅዳል? ራይድ በጣም ብዙ አገልግሎቶችን ያካትታል። ኤሌክትሪክ መኪና እያስቀየረ ነው፣ አሽከርካሪዎቻችንን ከባንክ ጋር እያይዘን ግሪን ኢኒሽቲቭ ብለን ጀምረን በጣም አክቲቪሊ እየሰራ ነው እዛ ላይ ሰው ቀጥሎ፣ ሌክዠሪ መኪናዎች ላይ በደንብ እንገባለን። ቀጥሎ ደግሞ ወደ አየር እንመጣለን ማለት ነው። እሱም እንቅዳለን። ግን ያው ሁሉም ነገር ጊዜ ይፈልጋል። በጊዜው ሁሉም ላውንች እያደረግን እንመጣለን። እኔም በጣም አመሰግናለሁ። ቴንኪው